በዓለም የተከለከሉ ገጾች። ይህ መጽሐፍ በታሪክ ውስጥ እስከ ቅርብ ጊዜ ድረስ በዓለም ላይ በየሀገሩ ከትምህርት ቤት እስከ ሕዝብ ቤተ መጽሐፍት እንዳይገቡ ስለተከለከሉ መጽሐፍት የሚተርክ ነው። የተከለከለ ነገር ሁሉ ደግሞ ያጓጓል ይባላል። እውነት ነው። ቢያንስ ምን ቢሆን ነው የሚል የማወቅ ፍላጎት ወይም ኩሪዮሲቲ ያጨራል። አንድ ነገር በድፍኑ ሲከለከል ሐሳብን የመከልከል ወይም ሴንሰርሺፕ ታሪክ ደግሞ ከሰው ልጅ ታሪክ ጋር አብሮ የተሰፋና ረጅም ዘመናትን ያስቆጠረ ነው። የሐሳብ አፈና ታሪክ መልክዓ ምድር እንደማይገድበው ዘመን እንደማይወስነው አስተዋልኩ። የሀገራትና የህዝቦች የሥልጣኔ ታሪክም ሆነ የዘመናዊነት ደረጃም እንደማያስቀረው አየሁ። የማይፈለጉ ወይም አደገኛ የተባሉ የሰውን አስተሳሰብ ቀያሪ ጥያቄ ቆስቋሽ ብዕሮች በየዘመኑ በሁሉም የዓለም ክፍል ተሳደዋል፣ በጉልበት ተከድነዋል። ጸሐፊዎቹ ለመገለል፣ ለመሰደድ፣ ከፍ ሲልም ለሞት ተዳርገዋል። አረቦችም ቻይናዎችም መጽሐፍትን አፍነዋል። አሜሪካኖች፣ ራሽያኖች፣ ግብፅና ኢራኖችም፣ ሜክሲካኖችና ብራዚሎች፣ ሳውዝ አፍሪካና ካናዳውያን፣ ግሪኮችና ቱርኮችም የብዕር ልሳኖችን ከርችመዋል። ሀገር ሙሉ ጦር ቢሰለፍባቸው የማይፈሩ የነበሩት ፈረንሳይና እንግሊዞችም ብርቱ ገጾችን ፈርተው መጽሐፍትን ለመቅበር ተረባርበዋል። በዚህ መጽሐፍት ውስጥ ተጠቅሰን ባንገኝም እኛ ኢትዮጵያውያኖችም ጭምር የሳንሱር ሰዎች ሐሳባቸውን እንደ ልባቸው እንዳይገልጹ የማገድ የማይፈለጉ ሐሳቦችን ነቅሶ የማውጣት የማፈን የማዳፈን ታሪክ ያለን ሕዝቦች ነን። ሐሳብን ማፈን ለዚህ ወይም ለዚያ ዘርና ሥርዓት የሚለበድ የጥቂቶች መለያ ታርጋ ብቻ ሳይሆን የሰው ልጅ ሁሉ በታሪኩ የተጋራውና የሚጋራው የሰው ልጆች ጠባይ ነው። ከአዳም እና ሔዋን እስከ ሳልማን ሮሽዲና ኤድዋርድ ስኖደን ሴንሰርሺፕ ኤዝ ኤንድ ወዝ ኤሂማን ዩኒቨርሳል ብዬ እንድደመድም አድርጎኛል። ይህ መጽሐፍ ይህ በዓለም ላይ የተከለከሉ አንድ መቶ አነጋጋሪና አይረሴ መጽሐፍትን ጥልቅ ጥናት ተደርጎበት የተጻፈ መጽሐፍ ነው። ደራሲዎቹ አንጋፋ ልምድ ያካበቱ ጋዜጠኞችና እውቅ የዩኒቨርሲቲ ፕሮፌሰሮች ናቸው። ብዙ የምናውቃቸውም የማናውቃቸው መጽሐፎችን ታሪክ ይዟል። የጆርጅ ኦርዌል የመንግሥትን ሸፍጥና ድራማ ያጋለጠበት 1984 የቀድሞ የእንግሊዝ ሰላይ የጻፈው የፒተር ራይት ስፓይ ካቸር፣ የቶማስ ፔን ኤጅ ኦፍ ፕሪዝን፣ የኒኮሎ ማኪያቬሊ የሥልጣን መሠሪነት መመሪያ መጽሐፍ ዘ ፕሪንስ፣ ሪቻርድ በርተን ከጥንት የባልና የሚስት ዮሴፍ ዝርዝር መመሪያ መጽሐፍ የተተረጎመው ስድና በግልጽ ሲነገር ለጤናማ ሰው ማሰው ሕሊና በፍጹም መቋቋም የማይቻል የአልጋ ላይ ብልግናዎችን አጭቆ ይዟል በሚል ከሕዝብ እይታ የተነወረ ካማራ ሱትራ፣ ወይም ላ ቨርሰስ አንድ ሺ አንድ ሌሊቶች ተብሎ ወደኛ የተተረጎመ አረቢያ ናይትስ፣ ነገም ሌላ ቀን ነው በሚል ወደኛ የተተረጎመ የማርጋሬት ሚሼል ጎን ዊዝ ዘ ዊንድ፣ የኬን ኬዚ ዋን ፍሊው ኦቨርስ ኩክስ ኔስት በግሪካዊ ኒኮስ ካዛንታኪስ የተጻፈው ኢየሱስ ክርስቶስን በቆንጆ ሴት ስሜቱ ግሉ የሚታይበትን ድርሰት ይጻፈው ኋላ ላይ ዘ ላስት ቴምፕቴሽን ኦፍ ክራይስት በሚል ወደ ፊልም የተቀየረው በ1526 ቤተ ክርስቲያን ሳትፈቅድለት አዲስ ኪዳንን ከግሪክና ዕብራይስ ለመጀመሪያ ጊዜ ወደ እንግሊዘኛ የተረጎመ የዊልያም ቴንዲል አዲስ ኪዳን መጽሐፍ የኮሚኒስት መንግሥታትን ምናባዊ ዓለም እውነትና ሳይንሳዊ አስመስለ ጽፋሃል የተባለው የአልደስ ሐስክሌ ብሬቭ ዘኒ ወርልድ መጽሐፍ ኮሚኒስት ሀገሮች በእኛ ተሳለቀ በሚል እና በምዕራቦቹ ደግሞ የሰውን እኩልነትና በሕዝብ ዓመፅ ሥልጣን ላይ መውጣትን ሰበከ በሚል የታገደው የጆርጅ ኦርዌል ሌላኛው መጽሐፉ አኒማል ፋር። የክልከላ ዝርዝሩ ሰበቡ፣ ጣጣው፣ ታሪኩ፣ ዘመኑ ብዙ ነው። ለምሳሌነት የማንበቢያ ጊዜ ላለው በዚህ መጽሐፍ ከተገለጹት የተከለከሉ ድርሳናት መካከል አንዱ የአሜሪካውያን የእርስ በእርስ ጦርነት በ1861 እንደ አውሮፓውያን ከመፈንዳቱ 10 ዓመት ቀደም ብሎ በአንዲት ሃሬት ኤልሳቤት ቢቸር ስዋን በተባለች አሜሪካዊ ደራሲ የተጻፈው አንክል ቶማስ ካቤን ወይም በሌላ ስሙ ላይፍ አሞንግ ዘ ሎሊ የተሰኘው መጽሐፍ ነው። በዚህ መጽሐፍ ታሪክ የተወሳው አንድ ባርነትን ያመለጠና በወንጀለኝነት የሚሳደድ ሰው እውነተኛ ታሪክ ነው። ልቦለዳዊ ተደርጎ ስሞች ተለውጠውና ቅመማ ቅመም ተጨምሮበት የተጻፈ ይህ መጽሐፍ በዘመኑ በአሜሪካ ምድር የነበረውን ጥቁር ባሮች እንደሚተነፍስ ዕቃ ተቆጥረው የሚሸጡ የሚለወጡበትን እንደ አገልጋይ የቤት እንስሳ ትሪት የሚደረጉበትን የደቡባዊን አሜሪካ አሳፋሪ የባርነት ሕይወት ገሃድ ያወጣ መጽሐፍ ነው። መጽሐፉ በአሜሪካ እንዳይነበብ እንዳይታተም፣ ቤተ መጽሐፍት እንዳይገባ የተከለከለ አንዱ መጽሐፍ ነው። እስከ ቅርብ ጊዜ ድረስ ይሄ የሄልሳቤት መጽሐፍ በሁለት አቅጣጫ ተቃውሞ እየወረደበት ከተማሪዎች የንባብ ዝርዝር ውስጥ እንዲወጣ ሲደረገና መልሶ ሲካተት ሲንገላታ የኖረ መጽሐፍ ነው። ነጮቹ የእኛን የቀደመ ታሪክ ሁሉ አስከፊ የባርነት ዘመን ብቻ እንደሆነ የሚተረግ ዘረኝነትና ጥላቻን በአሁኑ ትውልድ ጭንቅላት ውስጥ የሚያሰርጽ ያለፈ ታሪክ ርዝራዥ ነው፣ በነጮች ላይ ጥላቻ የሚቀሰቅስ ነው በማለት ይቃወሙታል። ጥቁሮቹ በበኩላቸው በመጽሐፍ ውስጥ የሚታዩት ራሳቸውን የጠሉ ጥቁርነታቸውን የተጠየፉ ነፃነት ሲሰጣቸው ባርነት ይሻለናል ብለው ከጌቶቻቸው ጋር የቆዩ ከባርነት ውጭ የማይወድላቸውና የማይጥማቸው ገጸ ባሕርያት በጥቁርነታቸው ላይ የሚናገሩት ከነጭ ያነሰ አንጎል የሚያፈልቃቸው የበታችነት ስሜቶችና ቃላት ሁሉ አሁን ያሉትን ጥቁር አሜሪካውያን ልጆቻችንን የሚያሸማቅቅና የበታችነት ስሜት የሚፈጥር ነው። ስለዚህ መጽሐፉ ሕፃናት በማይደርሱበት ስፍራ ርቆ ይቀመጥ ወይ ተቀዳዶ መጣል አለበት ሲሉ ይቃወሙታል። ይሄ አጎቶም የተሰኘ የወራዳ ጥቁር ገጸ ባህሪ ከመጽሐፉ አልፎ በጥቁሮች የነፃነት ትግል ዘመን በስልሳና ሰባዎቹ የነጮች ተላላኪና ጆሮ ጠቢ የሆነን ሰው ሁሉ ለመጠሪያነት እንደ ወልስም እስከ መሆን የደረሰ ነው። አንክልቶም ጥቁር ሆኖ ጥቁሮችን የሚያስመታ ጥቁር ሆኖ ጥቁሮችን ከነጮች በላይ የጠላ ራሱን የሳሎን ባሪያ ያደረገና፣ በዚያም ክብር የሚሰማው ራሱ የተዋረደ ስለሆነ ሌሎች ነፃነትን ሲፈልጉ ሲያይ ንዴቱ የሚገነፍልና ቅናት የሚያሳርረው ጥቁር ባሪያ ገጸ ባህሪ ነው። ባለፈው ሳሙኤል ጃክሰን አንክልቶምን ተመስሎ የሚተውንበት ድጃንጎ አንቻይንድ የተሰኘ የሆሊውድ ፊልም ያየ ካለ ያ አስቀያሚና አብጋኝ ባህሪ የተገኘው በዚህ የኤልሳቤት አንክልቶምስ ካቢን ውስጥ ከሰፈረው አንክልቶም ገጸ ባሕሪ መሆኑን ልብ ይላል። ይህ መጽሐፍ የአሜሪካኖቹን የእርስ በርስ ጦርነት ዋና አጀንዳ ኢኮኖሚያዊ መሆኑ ቀርቶ የባሮች ነፃነት ጉዳይ ተደርጎ እንዲቀነቀን ለሰሜነኞቹ የነ አብርሃም ሊንከን ወገን ትልቅ የፕሮፓጋንዳ ስንቅ አቀብሏልም ይባላል። ለማንኛውም ከሊንከን 150 ዓመት በኋላም ዛሬም አወዛገቡን መታፈኑን የሚቀጠለ መጽሐፍ ሆኗል። ሌላኛው በዚህ መጽሐፍ ያገኘውት የሴንሰርሺፕ ካራ ያረፈበት መጽሐፍ በ1958 ገደማ በግብፃዊ ጋዜጠኛና ደራሲ በናዚብ ማህፉስ ተጽፎ በቤሩት ሊባኖስ ውስጥ የታተመው ቺልድረን ኦፍ ዘ አለይ የተሰኘው መጽሐፍ ነው። ይህ መጽሐፍ በመጀመሪያ ሲታተም ብዙም ሰው ልብ አላለውም ነበር። ከዚያ ግን ታዋቂ ከነበሩት ጋዜጦች ቀዳሚ የነበረው አልአሕራም ጋዜጣ መጽሐፉን በቋሚነት በተከታታይ ለአንባቢዎቹ ማቅረብ ሲጀምር በካይሮ አልአዛር ዩኒቨርሲቲ ውስጥ ያሉ የሃይማኖት አክራሪ ምሁራን የመጽሐፉን በጋዜጣ መታተም ተቃውሞ ተነሱ። ይሄ ችልድረን ኦፍ ዘ አሌ የተባለው የናዚብ ማሕቡዝ መጽሐፍ የሚተርከው አንድ ትልቅ ሀብትና ንብረት ትልቅ ቤትም ስላለው ገበላዊና እርስ በእርስ ስለሚባሉ የወራሽ ልጆቹ ታሪክ ይምሰል እንጂ መጽሐፉ በምሳሌ አገላለጽ የሚናገረው ስለ ፈጣሪ አምላክ ነው በሚል ነበር። ማኅፉዝ ገበላይ ታላቁ አስተዋይና ደግ ሀብታምና ሊቅ አባት ብሎ የወከለው አምላክን ነው እና አባት የው አታንብቡ ያላቸውን መጽሐፍ ስላነበቡ ከቤት የተባረሩት ልጁና የልጅ ልጁ ሚስ አድሐምና ኡሜማ አዳምና ሔዋንን የሚወክሉ ናቸው አሉ። የአድሐምና የኡሜማ ልጅ የሆነው ቃድሪ ደግሞ ሌላኛውን ከሁለቱ ጋር በማበሩ ከቤት የተባረረውን እድሪስን ይገለዋል እና አግብቶ ወልዶ ዘሩን አስፋፍቶ ይኖራል። ይህን ደግሞ ምሁራኑ የአቤልና የቃየልን ታሪክ የሚወክል ነው አሉት። በማህፉዝ መጽሐፍ ውስጥ የአያታቸው የገበላይ ልጆች የወረሱትን ንብረት አንዱ የሌላውን ደርባሉ እያሉ እርስ በእርስ ሲቧጭቁ ይታያል። በየመሃሉ ከልጆቹ መሃል የዋናውን አያታቸውን የገበላይ ታላቅ ጥበብ ደግነትና ሰላም ሊመልሱ የተቀደሰ ሐሳብ ሰንቀው በተከታታይ የሚመጡ ልጆች አሉ። ስማቸው ገበል፣ ሪፋ፣ ቃሲም፣ ሻክሮንና አረፋ ይሰኛሉ። አንዱ ሲገደል ሌላኛው እየተከተለ የሚመጡ አብርሆትን የተላበሱ የሰላም ሰባኪዎች ናቸው። ከእነዚህ መሃል የመጨረሻው አረፋ ነው። ከእሱ በፊት የነበረው ሻክሮን አያቱ ጥበቡን እንዲገልጽ እስከ መቼ ሀገራችን ሲበጠበጥ በዝምታ ትመለከታለህ? በጉልበተኞች ስንያዝ ለኛ ለልጆችህ አታዝንምን? ጥበብንና ክብርን ግለጥ፣ ከወደቅንበት ጨለማም አውጣን እያለ ይለምናል። አያትየው ግን በሰፊው ቤቱ ሆኖ በዝምታ እንደተሸበበ ይቀራል። የሻክራን ልመናና ጩኸት መፍትሔ እንዳላመጣ ያመነው አረፋ በመጨረሻ በራሱ ቆርጦ የአያቱን ቤት የወረሩትን ጋንግስተሮች ለማባረርና ጥበቡን ለመቅዳት በማሰብ ተሸሽጎ ወደ ሰፊው የሽማግሌው ገበላይ ቅጥር ግቢ ይገባል። አንድ ሰራተኛ ትደርስበታለች። ከጮኸች ይያዛል። የአያቱን ማንሽን የሚያስተዳድሩት ጋንግስተሮች ይገዝሉታል። ስለዚህ ሌላ አማራጭ በማጣትና ባደረበት ፍርሃት የተነሳ እንዳትጮህና እንዳታጋልጠው ብሎ ያየችውን የቤት ሰራተኛ ይገዝላታል። ጥሩ ነገር ለሕዝቡ ሊሠራ አስቦ ወደ አያቱ ቤት የገባው አረፋ ባንዴ ወደ ግድያ ተሸጋገረ ማለት ነው። ተሳክቶለት ወደ አያቱ ቤት ይገባል። ሲገባ ግን አያቱ ለካ አረፋ ያደረጋትን ሁሏንም ነገር ልቅም አድርገው አይተው ኖሯል። በድንጋጤና ብስጭት የልባቸው ምት ይቆማል፣ ይሞታሉ። ኋላ ላይ ልጆቻቸው አባቴ በእኔ መሬት ላይ ነው የሚቀበረው የለም በእኔ ነው ብለው ደግሞ በዚህ የሚቧጭቁታል። ሆነም ቀረም አረፋ የሻተውን የአያቱን የጥበብ መጽሐፍ ያገኘዋል። በዚያም ዕውቀት እየተመራ አስማት የመስራት ጥበብን ይጎናጸፋል። ሰውን ሰንገው ያስጨነቁትንና ሰላም የነሱትን ጋንግስተሮችንም ድል ያደርጋቸዋል። ይህም ሆኖ ግን ወንድሞቹ አያታችንን፣ ገበላዊንና ሠራተኛዋን የገደለው እሱ ነው ብለው ይነሱበታል። ለሕዝቡ ፍርድም ያቀርቡታል። ሕዝቡ ግን ለእሱ ይፈርድለታል። እኛ ስላለፈው ነገር መስማት አንፈልግም። አሁን አረፋ ከጋንግስተሮች ነፃ አውጥቶናል። ጨለማችንን ገፎልናል። ሰላማችንን ሰጥቶናል፣ አስማቱን ገልጦልናል፣ አድኖናል፣ ጥበብን ተጎናጽፏልና እኛ የምንፈልገው እሱ እንዲመራን ነው። የነገ ተስፋችንም የፍትሕ ጭላንጭላችንም የአረፋ ተአምር ብቻ ነው ብሎ ያስለቅቁታል። የመጽሐፉ ታሪክ ከሞላ ጎደል ይሄው ነው። የካይሮ አልዓዛር ዩኒቨርሲቲ ሃይማኖታዊ ምሁራን ግን ማፉዝ፣ ገበል ፋሪ፣ ቃሲም፣ ባክራን፣ አረፋ እያለ በቅኔ የጻፈው ስለነ ሙሴ ኢሳያስ ኢየሱስ ነቢዩ መሐመድ ነው ብለው የመጽሐፉን ትርጉም አብራሩ። ገበላዊ ብሎ የጻፈውም ስለ ፈጣሪ ስለ አላህ ነው ብለው ደመደሙ። ይህን የምሁራንን ቃል የሰሙ የካይሮ ሕዝብ ግልብጥ ብሎ ሰላማዊ ሰልፍ ወጣ። አላህራም ጋዜጣ የማፉዝን መጽሐፍ ማተሙን ያቁምልን፣ መጽሐፉ ተለቅሞ ይቃጠልልን፣ መናፍቅ አንፈልግም፣ መንግሥት ከእምነታችን ላይ እጁን ያንሳ እያሉ ከፍተኛ ተቃውሟቸውን አሰቡ። የአልአህራምን ቢሮ የማቃጠል ሙከራም ተደርጎ ከፖሊሶች ጋር ጸብ ተፈጠረ። አልአህራም ጋዜጣ በገማል አብድልናስር ሲበዛ የሚወደድና የሚደገፍ ጋዜጣ ነበር እና መጀመሪያ የማህፉዝ መጽሐፍ በጋዜጣ መታተሙ እንዲቆም ቢደረግም በናስር ጣልቃ ገብነት ድጋሚ ተጀመረ። በዚህ ጊዜ ነገሩ ከቀላል የአንድ ጋዜጣ የመናፈቅ ህትመት አጀንዳነት ወደ ታላቅ ሃይማኖታዊ ሀገራዊ አጀንዳነት ተሸጋገረ። የማፉስ መጽሐፍ ከግብፅ አልፎ በመላው አረብ የህዝብን ቁጣና የተቃውሞ ማዕበል ቀሰቀሰ። ናስርም ሞተ ሳዳትም መጣ እና አንዋር ሳዳት በ1979 ከእስራኤል ጋር በአሜሪካ መዲና ዋሽንግተን ዲሲ የካምፕ ዴቪድን ሰላም ስምምነት ፈረመ። እስራኤልንም እንደ ነፃ ሀገር ይፋዊ ዕውቅና ሰጠ። በግብፅና በመላው አረብ የበለጠ የህዝብ ቁጣና ዓመፅ ተቀጣጠለ። ናጊ ማፉስ ያቀብጠው የጻፈው አወዛጋቢ መጽሐፍ አልበቃ ብሎት የግብፅንና የእስራኤልን የሰላም ስምምነት እንደሚደግፍ ጻፈ። ከዚህ በላይ ሊታገሱት አልቻሉ። የሙስሊም ወንድማማቾች ከእስራኤል ጋር የተፈራረመውን አኗር ሳዳትን በአራት ጥይት እስከ ወዲያኛው ሸኙት። ሳዳትን የደገፈውንና አላህን ገበላዊ በተባለ ገጸ ባህሪ ወክሎ ሞቷል ብሎ ያወጀውን ነቢያትን የውርስ ተስፈኞች ያደረገውን ነቢዩ መሐመድን የሰው ነፍስ በእጃቸው ያለፈ ባለማጂክ አስመስሎ ያቀረበውን ደራሲውን በወግ አጥባቂነታቸው የሚታወቁት እና በኋላ አሜሪካ የኒውዮርክ የንግድ ማዕከል ህንፃዎችን ለማፈንዳትና መሪዎችን ለመግደል አሲረዋል ብላ ከሳ የፈረደችባቸውን አይነ ስውሩ የጀማት የኢስላሚያ የሃይማኖት መሪ ሼክ ኦማር አብደላ ራህማን በትዕግሥት የታሸ ግን እንደ ነበልባል የሚፋጅ ማስጠንቀቂያቸውን አስተላለፉ። ናጊብ ማሕፉዝ እና ሳልማን ሩሽዲ ሳይረፍድባችሁ ፈጣሪያችሁን ይቅርታ ጠይቁ። በመጽሐፎቻችሁ መጸጸታችሁን በይፋ ግለጹ። ማፉዝ ሰይጣን አሳስቶ የፈጸምከውን ድፍረት እመን። ንስሐ ከገባህ እጃችንን ዘርግተን በይቅርታ እንቀበልሃለን። አለበለዚያ ግን የፈጣሪ ቁጣ ሁላችሁንም እንደ እሳት ሆኖ ይፈጃችኋል። የትም ብትደበቁ የፈጣሪን እጅ አታመልጡትም። ከላይ በመነሻዬ እንዳቀረብኩት ምስራቁም ሆነ ምዕራቡ ዓለም ራሱ ከሳንሱር የራቀ ታሪክ የለውም። አሁንም ድረስ በምዕራቡ ዓለም ግን ከአረቡም ከምስራቁም ዓለም በአንጻራዊነት የተሻለ ነፃነት አለ። የሚገርመኝ ነገር በተለይ የእስልምናው ዓለም የጠላቸውን የእስልምናውን ዓለም በንግግሮቻቸውና በድርጊቶቻቸው ያበሳጩ ሰዎች ሁሉ ምዕራቡ ዓለም ከያሉበት እያፈላለገ ያነግሳቸዋል። ናጊብ ማህፉዝንም 1989 ለአውሮፓውያን አቆጣጠር የኖቤል የሥነ ጽሑፍ ሽልማት ሰጡት ሰራሽ ጥላቻውን አባሱበት የንገላሃለን ዛቻቸው አገርሽቶ አገር ሽቶ ከየአቅጣጫው ተወረወረበት። በ1994 በግብፅ ካይሮ ላይ ሃይማኖታዊ ሳንሱር መቅረት አለበት መጽሐፎቻችንን በነፃነት እንድንጽፍና እንድናሳትም ተውን ብሎ የተናገረውን ደራሲና ጋዜጠኛ ሃራክ ሁዳ አንድ የእስላሚስት ታጣቂ በጥይት ቀንድቦ ሳንሱር ወደሌለበት ወደ ሰማይ ቤት አሰናበተው። በዚያ ገዳይ ኬስ ውስጥ ግን የሌሎች ተገዳይ ስም ዝርዝር ተገኘ። የናጊ ማፉዝ ስምም አለበት። ያኔ ወስኒ ሙባረቅ በመንበረ ስልጣኑ ላይ ነበር። ጥበቃ ጓዶች ይመደቡልህ፣ ሰወር ያለ የመኖሪያ ስፍራ የሚሰጥህ ቢለው ማፉዝ አሻፈረኝ አለ። ጠባቂ አላህ እንጂ ሰው አይደለም። ቀኔ ከሆነ ለመሞት ዝግጁ ነኝ አለ። ስለዚህ ደራሲ ሳን የሚገርመኝ ነገር ብዙ የእስልምናው አክራሪዎች ባልገባኝ ምክንያት ሊጨክኑበት የፈለጉ ይመስለኛል ሰውየው ማንንም የመዝለፍም የማንንም እምነት የማንቋሸሽም ፍላጎት ሳያነግብ በንጹሕ የሥነ ጽሑፍ ጥሪ የጻፉ ድርሰት ይሆን ወይስ የምዕራቦቹ እኩይ ኃይሎች ተላላኪ ሆኖ የወገኖቹን እምነት ለማስወጋትና ለማራከስ ብዕሩን ያከራየ? ግና ነጊብ ማሕፉዝ አርፎ ሲቀመጥ ነገሩ እንዳይረሳና እንዲቀሰቀስ የሚፈልጉ ጋዜጦች ደግሞ አሉ። ፋራግ ፉዳ በካይሮ በጥይት እንደተገደለ አንድ ሮዝ ኤልዮሴፍ የተባለ የግብፅ ጋዜጣ ሐሳብን የመግለጽ ነፃነትን ለማስከበር ካለው ጽኑ አቋም የተነሳ ከዚህ በኋላ የሳልማን ሮሽዲን ሴታኒክ ቨርሰስስ እና የናጊ ማህፉዝን ችልድረን ኦፍ ዳአ ላይ በተከታታይ የሚያስነብብ መሆኑን ገልጾ የመጀመሪያዎቹን ምዕራፎች አትመወጣ። ውጤቱ በግብፅና በመላው ዓረብ ሕዝባዊ ተቃውሞ መቀስቀስ ሆነ። ከሊባኖስና ግብፅ በስተቀር በሁሉም የአረብ ሀገሮች ጋዜጣው ታገደ። በግብፅ መጽሐፉ እንደታገደ ነበር። እና ከሁለት ወራት በኋላ ደግሞ በኦክቶበር 1994 ናጊ ማፉስ በመኖሪያ ቤቱ አቅራቢያ ቡና በመጠጣት ላይ እያለ ሁለት የእስልምና አክራሪ ሚልሻዎች መጥተው የጀመረውን ቡና ሳይጨረስ ሰውነቱን በጩቤ ወጋግተው ጣሉት። አንገቱን ብቻ ሰባት ቦታ ወግተውታል ይላል አንዱ ዜና። እንግዲህ ጩቤ መቼ መርፌ አይደለም። ሰባት ቦታ ጉሮሮህን ተወግተ ከሞት መትረፍ እንዴት ነው የሚኖረው? ወይ ወሬው ተጋኗል፣ ወይ ሰዎቹ የያዙት ጩቤ ሳይሆን ኪሮሽ ነበር። አሊያ ግን ከምንም በላይ እግዜሩ ቀንህ አልደረሰም ብሎልህ ይሆናል። ማን ያውቃል? ናጊብ ማህፉዝ ወንፊት ሰውነቱን ይዞ ሆስፒታል ገባ። ለቀናት ራሱን አያውቅ፣ ለወራት ታክሞ ግን ዳነ። በእነዚያ የጩቤ ውጎች የተነሳ ግን ቀኝ እጁ እስከ መጨረሻው ፓራላይዝ ሆኖ ቀረ። ጉሮሮ ተወግቶ የጻፈበት ቀኝ እጁ? ሽባ ሆነ። ይገርማል። ሰማያዊ ቅጣት ይኖርበት የሆነ ነገር ያስብላል። ልብ የሚነካው ነገር ማህፉዝ ከዚያ በኋላ የሆስፒታል አልጋው ላይ ሆኖ ነፍሱን እንዳወቀ ጋዜጠኞችን አስጠራ እና ተማጽኖውን ለሀገሩ የግብፅ ጋዜጦች አቀረበ። እባካችሁ አንድ ነገር ተረዱኝ፣ መጽሐፌ እስልምናን የሚቃወም አይደለም። ስለዚህ አልጻፍኩም በመሰላችሁ አተርጉሙ፣ መጽሐፌን በገጻችሁ ላይ አታትሙ። ሕይወቴን አደጋ ላይ አትጣሏት። እባካችሁ ልጆቼ ላሳድግበት እንድኖር ፍቀዱልኝ፣ ብሎ ለምን አደረገ። ጋዜጦቹ አልሰሙትም፣ አሳተሙት። ደግሞ አንዱ ብቻ አይደለም፣ ሁሉም እንደ አድማን ያደረጉት በቃ ሐላል አደረጉት ተቀባበሉት። የማሕፉዝን መጽሐፍ በየጋዜጦቹ ላይ ይሄ ነገር ሀገራዊ ብጥብጥ ሳያመጣ አንድ አቋም መውሰድ እንዳለባቸው የተረዱት አንድ የግብጽ የሀገር ውስጥ ሚኒስትር ከማፉዝ አልጋጎን ቆመው ከሆስፒታል መግለጫ ሰጡ። የማፉዝ መጽሐፍ የትኛውንም ሃይማኖት የሚነካ አይደለም። በጋዜጣ እንዲታተም የነበረው ክልከላ ተነስቷል። ጉዳዩ በዚሁ ተዘጋ። ቀነ ካልደረሰ አትሞትም። ሞትም፣ ማፉዝ ከዚህ በኋላ ለ12 ዓመታት ያለ አንዳች የመንግሥት ጥበቃ በቤቱ ኖሮ በ2006 በ94 ዓመቱ ችን ምድር ተሰናበተ። ይህ የተከለከሉ መጽሐፍትን ታሪክ የያዘ መጽሐፍ ብዙ አስገራሚና መሳጭ ታሪኮች አሉት። የማሰብ ፣ ሐሳብን የመግለጽ የህትመት ነጻነት፣ ሐሳብን የመግለጽ ነጻነት ወሰኖች እስከ ምን እንደነበሩ የሰው ልጅ ሐሳቡን አውጥቶ ለመናገርና ሌሎች ደግሞ የብዕር አንደበቱን ለመቆለፍ የሚሄዱበት ርቀት፣ የሰው ልጅ ያለፈበትን ረጅም ጎዳናና ዛሬ በህጎች ውስጥ ከምናገኛቸው ክልከላዎች ጀርባ ያሉ የተለያዩ ምክንያቶችን ወይም ራሽናልስ በዚህ መጽሐፍ ወለል አድርጎ ማየት ይቻላል። ለብዕር አሸናፊነት እጄን ከፍ አድርጌ እነሳለሁ። ደራሲዎቹን አመስግኜ አበቃ።